እነዚህ የዘመኑ የአርክቴክት ጥበብ ውጤት የሆኑ ህንፃዎች አዲስ አበባ በእድገት ከፍታ ውስጥ እንዳለች ማሳያዎች ናቸው። ረጃጅም ህንፃዎች የአንድ ከተማ ዘመናዊነት፣ የኢኮኖሚ አቅምና ክብር መገለጫዎች ሲሆኑ አዲስ አበባም ወደ ላይም ጭምር በመዋብ ላይ ትገኛለች። ከቀድሞቹ በተጨማሪ አሁን ላይ ከ20 እስከ 80 ወለል ያላቸው ህንፃዎች በከተማዋ የተለያዩ ቦታዎች ላይ እየተገነቡ ነው። እነዚህ ህንፃዎች በግልና በመንግስት ተቋማት የሚገነቡ ሲሆን ለባንክ ለሆቴል፣ ለመኖሪያና ለሌሎችም አገልግሎት የሚሰጡ ናቸው። ይህ ህንፃ ቁመቱ ኦልሞስት ከ75 ሜትር እስከ 89 ሜትር የሚረዝም ወደ 23 ፍሎሮች ያሉት ቅይጥ ህንፃ ነው። ቢሮዎች ያሉት መኖሪያ አፓርትመንቶች ያሉት ግራውንድ ፍሎር አካባቢ ደግሞ ኮሜርሻል የሆኑ ነገሮች የሚያገለግል ህንፃ ነው። ኮሜርሻል ኤሪያ ስለሆነ የሚገነባውም ኮሜርሻል ህንፃ ስለሆነ ለአካባቢው ጥሩ ገጽታ የሚፈጥር ለአገልግሎቱም ከአገልግሎቱም አንጻር የተሻለ ኢሜጅ የሚፈጥር ለአካባቢውም እንደ ከተማም ጥሩ ኢሜጅ የሚፈጥር ህንፃ ነው። በከተሞች የሚገነቡ ህንፃዎች ዘላቂ የመሬት አጠቃቀምን የሚያበረታቱ ና። እያደገ ያለውን የህዝብ ቁጥርም በአግባቡ ማስተናገድ የሚያስችሉ ናቸው። በአዲስ አበባ መዋቅራዊ ፕላን መሰረትም ረጃጅም ህንፃዎች የንግድ እንቅስቃሴ በሚበዛበት የከተማዋ ማዕከል እንደሚገነቡ የከተማዋ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር ኢንጂነር ህይወት ሳሙኤል ይገልጻሉ። ከዚህ ከፒያሳ ወርደን ሜክሲኮ ዙሪያ አካባቢ ያሉት ሃይ ራይዚንግ ወይም የኮሜርሻል ወይም የንግድ አካባቢዎች ነው የሚባሉት በተለምዶ አጠቃላይ ግን እንደ ከተማችን ማስተር ፕላን የተለያዩ አካባቢዎችን ከፍ ያሉ ቢልዲንጎች ሊገነቡ ይችላሉ። በማስተር ፕላኑ መሰረት ከነዚህ ውስጥ ግን ለምሳሌ ሂል ሳይዶች ሂል ሳይድ ስታንዳርድ አለ። ተራራዎች ሙሉ በሙሉ በህንፃ መዋጥ ስለሌለባቸው እዛ አካባቢ የሬስትሪክሽን አለ። የህንፃ ቁመት ሬስትሪክት ይደረጋል። የአቪዬሽን ስታንዳርድ ላይ ደግሞ ከአውሮፕላን የበረራ ከፍታ አንጻር የሚገደብባቸው አካባቢዎች አሉ፣ የህንፃ ከፍታቸው ከነዛ ውጪ በማስተር ፕላኑ፣ እነዚህም ሁሉ ማስተር ፕላኑ ላይ ሜንሽን የተደረጉ ነገሮች ናቸው ማለት ነው። በአዲስ አበባ እየተከናወነ ያለው የኮሪደር ልማት ከተማዋን ማራኪ ገጽታ እያላበሰ ይገኛል። ከዚህ በተጨማሪ ደግሞ እንዲህ አይነት ግዙፍ ህንፃዎች በከተማዋ መገንባታቸው ስማርት ከተማን ለመፍጠር የሚደረገውን እንቅስቃሴ በእጅጉ እንደሚያግዝ እንዲሁም የከተማዋን ኢኮኖሚ በማነቃቃትና ለዜጎችም የሥራ እድል በመፍጠር በኩል ከፍተኛ አስተዋጽዖ እንደሚያበረክቱ ይገለጻል። በአዲስ አበባ ከተማ አሁን ላይ 24 ሺህ ህንፃዎች በግንባታ ላይ ሲሆኑ ከነዚህ ውስጥ ከ20 እስከ 30 በመቶ የሚሆኑት ከረጃጅም ህንፃዎች ውስጥ የሚመደቡ ናቸው።